አበይት መረጃዎች በኢትዮጵያ የሕክምና ታሪክ ለመጀመሪያ ጊዜ በ82 ዓመት አዛውንት ላይ የተሳካ የልብ ቀዶ ሕክምና ተደረገ። ከውጭ በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በሚደረገው ፍልሚያ የ33 ዓመቱ ዞህራን ከዋሜ የመጀመሪያው ሙስሊም የዲሞክራቲክ ፓርቲ እጩ በመሆን ታሪክ ሰርቷል። እነዚህንና ቀሪ ዜናዎችን እናደርሳችኋለን። አብራችሁን ቆዩ። በኢትዮጵያ የህክምና ታሪክ ለመጀመሪያ ጊዜ በ82 ዓመት አዛውንት ላይ የተሳካ የልብ ቀዶ ህክምና ተደረገ። የልብ ቀዶ ህክምና ሐኪሙና የቀዶ ጥገና ቡድን መሪ ዶክተር ፈቀዳ አግባር ለአዛውንቷ የተደረገው የደም ቧንቧዎችን የመክፈትና የልብ በርን የመቀየር ቀዶ ህክምና በተሳካ ሁኔታ መጠናቀቁን በማህበራዊ ትስስር ገጻቸው አስነብበዋል። ቀዶ ጥገናውን ለየት የሚያደርገው ሁለት የተለያዩ የደም ስሮችን መክፈት የሚያካትቱ ሁለት የተለያዩ ትልልቅ ቀዶ ህክምናዎች መሆናቸው ነው ብለዋል። ሰባት ሰዓታት የፈጀው ህክምናው በተሳካ ሁኔታ ተጠናቆ በአሁን ሰዓት የእድሜ ባለጸጋዋ በሙሉ ጤንነት ላይ እንደሚገኙ ዶክተሩ አመልክቷል። በምክር ቤቱ የጸደቁ ፕሮጀክቶችን ለመጨረስ ወደ አንድ ነጥብ አምስት ትሪሊዮን ብር ያስፈልጋል ተባለ። የገንዘብ ሚኒስትሩ አቶ አህመድ ሽዴ በህዝብ ተወካዮች ምክር ቤት ቀርበው በ2018 ረቂቅ በጀት ላይ ከምክር ቤት አባላት ለተነሱ ጥያቄዎች ማብራሪያን ሰጥተዋል። በማብራሪያቸውም የልማት ጥያቄዎች ብዙ በመሆናቸው ሁሉንም ጥያቄዎች ለመመለስ አቅም እንደሚጠይቅ አንስተዋል። በ2018 በጀት ዓመት አዳዲስ ፕሮጀክቶችን ከመጀመር ይልቅ የተጀመሩትን ለማጠናቀቅ ትኩረት ተደርጎ ይሰራልም ብለዋል። አሁን ባለው ሁኔታ ምክር ቤቱ ያጸደቃቸውን ፕሮጀክቶች ለመጨረስ ወደ 1 ነጥብ 5 ትሪሊዮን ብር ያስፈልጋልም ሲሉ ገልጸዋል። በምክር ቤቱ ጸድቀው ጨረታ ያልወጣላቸው ፕሮጀክቶችን ለማከናወንም ወደ 100 ቢሊዮን ብር እንደሚጠይቅ አንስተዋል። አሁን ላይ በኢኮኖሚ ሪፎርሙ ምክንያት በመንግስት ላይ የተፈጠረው የውጭ ጫና በታሪክ ትልቁ እንደሆነ አመላክተው በ2018 በጀት ዓመት የገቢ ምንጩን የማሳደግ ስራ ይሰራልን ብለዋል። የመንግስት የ2018 ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ለህዝብ ተወካዮች ምክር ቤት መቅረቡም ይታወሳል። የሳፋሪኮም ኢትዮጵያ ደንበኞቹ ቁጥር አስር ሚሊዮን መድረሱ ተገለጸ። ሳፋሪኮም ኢትዮጵያ የአገልግሎት ፍቃዱን ከተረከበ በአራት አመታት ውስጥ በሀገሪቱ ዙሪያ ያሉ የዘጠና ቀናት ንቁ ደንበኞቹ ቁጥር አስር ሚሊዮን መድረሱን ገልጿል። የተቋሙ ዋና ስራ አስፈጻሚ ዊም ቫልሄቡን እንደተናገሩት የቴሌኮሙ ኩባንያ በኢትዮጵያ ቴሌኮም አገልግሎት መስጠት ከጀመረ አራት ዓመታትን ያስቆጠረ ሲሆን በእነዚህ አራት አመታት ውስጥ ሶስት መቶ ቢሊዮን ብር በላይ ማለን ዋይ ወጪ አድርጓል። የ90 ቀናት ንቁ ደንበኞችን ቁጥር 10 ሚሊዮን የደረሰ ሲሆን 7.1 ሚሊዮን የሞባይል ዳታ አገልግሎት ተጠቃሚዎች መኖራቸውንም ተናግሯል። አክለውም አሁን ላይ ኩባንያው 900 ሰራተኞች ሲኖሩት ከነዚህ ውስጥም 97 በመቶ የሚሆኑት ኢትዮጵያውያን መሆናቸውን በመግለጽ በተጨማሪም ከ20 ሺህ በላይ ለሚሆኑ ሰዎች ተዘዋዋሪ የስራ ዕድል መፍጠሩን ገልጿል። ሳፋሪኮም ኢትዮጵያ በየቀኑ 31 ሺ አዲስ የአገልግሎት ተጠቃሚዎች ደንበኞችን እየቀላቀለ መሆኑን ተናግሯል። በአሁኑ ሰዓት ካሉት ደንበኞቹ 75 በመቶዎቹ በቋሚነት አገልግሎቱን እየተጠቀሙ መሆኑን ዋና ስራ አስፈጻሚው ጨምረው ገልጸዋል። አክለውም በዚህ አራት አመት ውስጥ ችግር ሆኖብን ነበረ፣ ተፎካካሪያችን በመንግስት ባለቤት ያለመሆኑ ነው ብለዋል። ሳፋሪኮም ኢትዮጵያ 3 ሚሊዮን ዶላር ለኢትዮ ቴሌኮም ለመሰረተ ልማት ኪራይ እንደሚከፍል የገለጹት ዋና ስራ አስኪያጁ ኩባንያው የሚጠበቅበትን ግብር እስካሁን ሰዓት ድረስ በቴሌብር እንደሚከፍልም ተናግረዋል። አነጋጋሪው አዋጅ ፀደቀ። የህዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አፀደቀ። በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በአዋጁ ዙሪያ ከምክር ቤቱ አባላት ለቀረቡለት ጥያቄ ምላሽና ማብራሪያን ሰጥቷል። መሬት የመንግስትና የህዝብ እንደመሆኑ ለኢንቨስትመንት የሚመጡ ዜጎች መሬቱን የመሸጥና የመለወጥ መብት የላቸውም ብለዋል። የኢትዮጵያውያንን መብት በማይነካ መልኩ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት በመሆን ኢንቨስትመንት ላይ እንደሚሰሩ ስራዎች ይሰራሉ ነው ያለው ቋሚ ኮሚቴው። የውጭ ሀገር ዜጎች ወደ ኢትዮጵያ ገብተው በመኖሪያ ቤት ባለቤትነት ላይ ኢንቨስት እንዲያደርጉ የተቀመጠው የገንዘብ መጠን 150 ሺህ ዶላር ነው። የቀረበውን የገንዘብ መጠ የቀረበው የገንዘብ መጠን አነስተኛ መሆኑ የተነሳ ሲሆን የተቀመጠው የገንዘብ መጠን አሁን በኢትዮጵያ ካለው የቤት ገበያ ጋር በማነጻጸር እየወጣ ስለመሆኑም ተብራርቷል። የተቀመጠው የገንዘብ መጠን 150 ሺህ ዶላር ሲሆን በጊዜ ሂደት ግን እየተሻሻለ እንደሚሄድም ተመላክቷል። የሚመጡት ኢንቨስተሮች ከአዲስ አበባ ውጭ መስራት ቢፈልጉም በወጣው መመሪያ መሰረት ክልሎች ተፈጻሚ እንደሚያደርጉም ተገልጿል። ኢትዮጵያ ከቢትኮይን ማይኒንግ 55 ሚሊዮን ዶላር ሰበሰበች። ኢትዮጵያ ባለፉት አስር ወራት ከቢትኮይን ማይኒንግ 55 ሚሊዮን ዶላር መሰብሰቧ ተገልጿል። ገቢ የተገኘው በማስተላለፊያ መሰረተ ልማቶች እጥረት ምክንያት ይባክን የነበረውን የኤሌክትሪክ ኃይል ለቢትኮይን ማይኒንግ በማዘዋወር ነው ተብሏል። በዚህም የኢትዮጵያ ኤሌክትሪክ ኃይል ከአጠቃላይ አመታዊ ገቢ 18 በመቶ ያህሉን መሰብሰብም ችሏል። ቢትኮይን ማይኒንግ ውስብስብ ስሌቶችን በመጠቀም የክሪፕቶ ግብይቶችን የሚያረጋግጡበት መንገድ ነው። ለዚህም ቀንና ሌሊት የሚሰሩ አዳዲስ ዘመናዊ ኮምፒውተሮችን የያዙ መጋዘኖች የሚጠይቅ እንደሆነና ብዙ የኤሌክትሪክ ኃይል እንደሚፈልግም ይነገራል። የአፍሪካ ልማት ባንክ ለኢትዮጵያ የዶሮ እርባታ ፕሮጀክት የገንዘብ ድጋፍ ሊያደርግ ነው። የአፍሪካ ልማት ባንክ ፕሬዚዳንት አኪንዊንግ አዴንሴና ኢትዮጵያ ባለፉት ዓመታት ባከናወነችው አመርቂ ስራ በስንዴ ምርት ሙሉ በሙሉ ራሷን መቻሏን ገልጸዋል። ተሰናባቹ የባንኩ ፕሬዚዳንት በስፔን ሲቪያ ከተዘጋጀው ዓለም አቀፉ የዘላቂ ልማት ፋይናንስ ኮንፈረንስ ጎን ለጎን ድህነትን እና ረሃብን ለመዋጋት ዓለም አቀፉ ጥምረት በሚል መሪ ቃል በተካሄደው ስብሰባ ላይ የተናገሩት ነው። በተጨማሪም አበዳሪው የኢትዮጵያ የልማት ትሩፋት አካል የሆነውን የዶሮ እርባታ ፕሮጀክቶች ከ50 ሚሊዮን የአሜሪካ ዶላር ለመደገፍ መወሰኑን ይፋ አድርገዋል። በመድረኩ ኢትዮጵያን ወክለው የተገኙት የግብርና ሚኒስትር ግርማ መንቴ በበኩላቸው ሀገሪቱ በመተግበር ላይ ያለችው የሌማት ትሩፋት ተነሳሽነት ድህነትን ለመቀነስ እና የምግብ ዋስትናን ለማረጋገጥ ከፍተኛ ሚና እየተጫወተ ነው ብለዋል። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም በአዲስ አበባ በትግራይ ተወላጆች ላይ የሚፈጸመው ስር እንዲቆም አሳሰበ። ይህ ድርጅት ትናንት ባወጣው መግለጫ በመንግስት አካላት በተለይም በአዲስ አበባ ፖሊስ የትግራይ ተወላጆች ላይ ተደጋጋሚ እስርና እንግልት እየደረሰ መሆኑን ገልጾ ይህም እንዲቆም ጠይቋል። የታሰሩት እንዲፈቱ በወንጀል የሚያስጠረጥራቸው ጉዳይ ካለም በሕጉ መሰረት ፍርድ ቤት እንዲቀርቡ ያሳሰበው ድርጅቱን ጨምሮ የዘፈቀደ እስር በትግራይ ተወላጆች ላይ እንዲከናወን እየወሰኑ ትእዛዝ እየሰጡና እየፈጸሙ ያሉ አካላት ውሳኔያቸውንና ተግባራቸውን በመመርመር በህግ ተጠያቂ እንዲሆኑም ብሏል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስናልፍ በአሜሪካ ትልቋ ከተማ ኒውዮርክ ለከንቲባነት በሚደረገው ፊልሚያ የ33 አመቱ ዞራን ከዋሜ የመጀመሪያው ሙስሊም የዲሞክራቲክ ፓርቲ እጩ በመሆን ታሪክ ሰርቷል። ዞህራን አንጋፋው ፖለቲከኛ እና የቀድሞ የኒውዮርክ ከንቲባ የሆኑት አንድሪው ኩዋን ማሸነፍ በርካታ የፖለቲካ ታዛቢዎችን አስደንቋል። የግራ ዘመም ፖለቲከኛ፣ የፍልስጤማውያን መብት ተሟጋች፣ የስደተኛ ልጅ፣ ሙስሊም የሆነው ዞህራን የበርካታ አመታት ልምድ እንዲሁም የቢሊየነሮች ድጋፍ ያላቸውን አንድሪው ኩሞን ያሸንፋል ተብሎም አልተጠበቀም። ዞህራን የምርጫ ቅስቀሳውን በሀብት ክፍፍል የህዝብ አገልግሎቶችን ለማስፋፋትና የከተማ ደህንነትን ለመጠበቅ ያለው ተራማጅ ፖሊሲዎችን ይዞ ነው የተነሳው። ዞህራን በኒውዮርክ ሁሉም የአውቶብስ የትራንስፖርት አገልግሎቶች ነፃ እንዲሆን፣ የቤት ኪራይ እንዳይጨምር እግድ መጣልን ጨምሮ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ከተማዋ የምትቆጣጠራቸው የገበያ መደብሮች፣ ጤናማ የሸቀጥ ፍጆታዎች እንዲሁም በአነስተኛ ዋጋ ማቅረብ፣ ነጻ የልጆች እንክብካቤ የሚሉ የነዋሪዎችን ህይወት ማሻሻል ላይ ያተኮሩ ፖሊሲዎችንም አቅርቧል።